ተውሸም ቢሆን ለሚመለስ ለቪዲዮ መስሪያ የዛን ቀን ደስ እንዲላት እናማ። እና እንደዛ ከሆነ ለምን አትወም ነበር? ለምን ገዛው? እኔማ እንዳይደበሽ ብዬ ነው? ምን ማለት እንዳይደብርሽ? ማለት እንዳንዴ ከሰጣት በኋላ ለማ አሁን መልሽ ነው የምትለው። ማለት እንደሚደብርሽና ልክ እንዳልሆነ አውቃለሁ፣ ግን ደግሞ ካለንበት ሁኔታ አንጻር ትረጅኛለሽ ብዬ አስባለሁ። ስለዚህ በቃ ሰራ ሰራ አድርገን ምናምን ነገር የሆነ ገንዘብ ሳገኝ ምናምን እኔ ሌላ ግዛልሻለሁ እና ይሄንን ማለት ብንመልስለት ችግር የለውም በቃ ቆይ መጀመሪያ ለምን ሰጣት? ሱጣስ ጀመር ይመልሰኝ አ በረከት ያለውን እንኩ ነገር እኮ ነው፣ እና ወይ ነጥሎ መቶ ነበር ወይ ለምን ገዛ አገዛላት ምን ከሰጣት በኋላ ታይከፈላለህ? መስጠት ደስ ሳይለን ቀርቶ እኮ አይደለም አስቴ፣ እኔ ላንቺ እንኳን ይሄን ሌላ ባደርግልሽ እኮ ደስ ይለኛል። አብርሃም እንኳን ችግር የለውም አልኩኝ።

ከሌለ ማናለ ደጂ ከሴኔ የቅርቡ ዳጂ ሰላም፣ እንዴት ናችሁ? ውድ ቻናላችን ቤተሰቦች እንደምንሰነበታችሁ፣ እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬ እንግዲህ ትንሽ ከበድ ባለ ስራ ተመልሻለሁ። ምክንያቱም ሁላችሁም እንደምታውቁት ከባለፈው ቪዲዮ ላይ ለነበረከተ ለነማስቴ፣ ለነዋለ ስጦታ ሰጥቻቸው ነበር። ዛሬ እንግዲህ ማስቴን ጠርቼ ከበረከት ጋር የሰጠሁሽ ስጦታ ለቪዲዮ መስሪያ ነው፣ የዛን ቀን እንዳይደብርሽ ብዬ ነው፣ እና ስጦታውን መልሽልኝ፣ ለባለቤቱ ልሰጠው ነው ብዬ ነው ምጠይቃት። በዚህ መሀል እንግዲህ ማስቴ ምን እንደሚሰማት ምን እንደምትል አብረን ነው የምናየው። በጣም ነው የሚደብራት እንደኔ ቢሆን፣ ምክንያቱም በጣም ነው የሚያስጠላው፣ ምክንያቱም የሆነ ስጦታ ተቀብለን ከዛ ፌክ ነው ሲባል፣ እንጃ ብቻ ከበድ ይላል እና ደግሞ ቤተሰብ የዛኔ የአንድ ሽብር ጥያቄ ጠይቄ ነበረ። ይህንንም ጥያቄ ቀድሞ የመለሰ ሰው አሸናፊ ሆኖ አንድ ሺህ ብር ይወስዳል ማለት ነው። ከዚህም ከብዙዎች ሰዎች መሀል እንግዲህ ቀድማ የመለሰችልን እህታችን ሳራ ትባላለች እና ሳራ ሁለት ወደፊትም ወደኋላም ሲነበብ ወይም ከቀኝ ወደ ግራ ከግራም ወደ ቀኝ ሲነበብ ተመሳሳይ ትርጉም የሚሰጥ ቃል ወይም አረፍተ ነገር ጻፉልኝ ብዬ እኔ ለምሳሌ ትኩስ ብስኩት ብዬ ጽፌላችሁ ነበር እና ሳራ ትኬትና ምንም ብላለች። በሁለቱም መልስ አግኝታለች ማለት ነው። ሳራዬ ቴሌግራም ላይ አናግርኝ። አንድ ሺህ ብር ተሸላሚ ነች ማለት ነው። እንዲሁም እንግዲህ ቤተሰብ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እነ ማስቴን እንግዲህ እየጠበኳቸው ነው። መልካም ቆይታ ይሁንላችሁ። ቪዲዮውን እስከመጨረሻው ዩት ሻር፣ ሰብስክራይብ፣ ላይክ ያደረጋችሁ አበረታቱን። መልካም ቆይታ ያው እንግዲህ ቤተሰብ ያው እንደነገርኳችሁ ነው ማለት እንግዲህ ማስቴ ማለት ያው ዛሬ እንደሚደብርሽ ያውቃለሁ። ምን ምን ነው የሚደብረኝ? አይ ችግር ማለት ያው እንደ ሁኔታው ያው ችግርም ነው። ባላደርገው ደስ ይለኝ ነበር። እርግጥ ቤተሰብ ያ ሁሉንም ነገር ስለሚያውቁ ነው ቤተሰብ ፊት እንትን ያለው ምክንያቱም ቪዲዮ መስራት ስላለብን ምክንያቱም ያለን አማራጭ ይሄ ስለሆነ እና ቤተሰብ ፊት በቅድሚያ ይቅርታ ጠይቅሻለሁ ማስቲ። ምንድነው? ምን ችግር አለ እንዴ? ለምን ማለት ያው ባለፈው የሰራነውን ቪዲዮ ደስ የሚል ነገር ነበረ። የትኛው ቪዲዮ? ይሄ ዩቱብ ክፍያ ጀመረል ምናም ብለን የሰራ ነው። አሪፍ ነው እና ምን ችግር አለው? ማለትማ ያው ስጦታ ሰጥቻችኋልን። ምን ሆነሃል መስቴ? እንዴት ብዬ እኮ አሁን ራሱ እንደምነግርሽ ጨነቀኝ። የምር እሺ ቆይ ምን ሆነ ነው? እኛን ለምን አትነግረንም? ግን አይደብርሽማ? አረ በጭራሽ የምርሽ ነው? አዎ የምር ነው እ ማለት ያኔ እኔ ስጦታውን ስገዛ ብር አንሶ የነበር ማለት ያኛውንም ብሩንም ዝም ብሎ ደስ ስላለኝ እንደታሸገ ያናስርሹም እንደታሸገ ዝም ብዬ እንትን አልኩት። ከዛ ያንን መፍታቱም ለቪዲዮ ድምቀት ይሆናል ብዬ ሳልፈተው ቀረው። ከማጎል ምናምን ብዬ በቃ ስጦታ ለመግዛት በጣም ማለት ተቸገር የነበረ ያው አላ አይደለ ብቻ አሁን ቆይም እና ብሩን ስጠኝ ብሎ ነው። አረ ብሩን ስጠኝ ሳይሆን ሲጀመር ማለት ይዛኔ ቢያንስ የነዋለ እና የበረከት ቀላልም ነገር ነው ማለት ያንችም ከባድ ነው እያልኩኝ አይደለም ግን በሰዓቱ የእነሱን ስትገዛ ንትገዛ ከዛ አንችን ለመግዛት ደግሞ ብር አጠረኝ እና ብር ሲያጥረኝ በቃ አላ አይደለ ለይቼ ከምተውሽ ምናምን ብዬ ያሰብኩኝና በቃ አንደኛ ቪዲዮ ላይም ደስ እንዲልሽ በቃ ይዛኔ የደስታችን ቀን ስለሆነ እንዳይደብርሽ በቃ ሌላ አማራጭ ሳጣ በቃ ወርቅ ቤቱ ጋር ሂጄ በቃ ለቪዲዮ መስሪያ ነው ሀብል አውሰኝ ቆይና ከዛ በኋላ ቪዲዮ ከሰራን በኋላ መልስላለሁ ምናምን ብዬ ተቀበልኩት። ማለት ብሩ ሳይከፈል አው ብሩ ነው ያልሰጠው። አንሶኝ ነበር የለኝም ነበር፣ እንደ አምስት መቶ ብር ምናምን ወይ ሲ ሲገዛኝ ተርፈኛ ነበር የእነሱን ልብስ ሲገዛ። ከዛ ቢቀር ደግሞ ያንቺ አሁን ተልይ ተሽሎ እዛ መሀል ብትይ ቢቀር ደግሞ አንደኛ እኛንም ደስ አይደለንም፣ ፕሮግራሙ እራሱ ያምርም፣ ዩቲዩብ ቤተሰብም ይደብራቸዋል። ስለዚህ ያለኝ አማራጭ ቢያንስ በቃ ተውሸም ቢሆን ለሚመለስ ለቪዲዮ መስሪያ የዛን ቀን ደስ እንዲላት። እናማ እና እንደዛ ከሆነ ለምን አትወም ነበር? ለምን ገዛው? እኔማ እንዳይደብርሽ ብዬ ነው። እንዳይደብርሽ ማለት እንዳይደብርሽ ማለት ከሰጣት በኋላ ለማ አሁን መልሽ። እኔማ ማለት አለ አይደለ? ልጁም በዛ ለማለፍ ራሱ ተሳግቂያለሁ። ስለዚህ ማለት እንደሚደብርሽና ልክ እንዳልሆን አውቃለሁ፣ ግን ደግሞ ካለንበት ሁኔታ አንጻር

ወያቃ ሸ አቀናነስ እዛው አገዛላትም የነበረውን ከመልሼ ከሰጣት በኋላ ኧረ ችግር የለውም ወይ ደግሞ ስጦታው እንዳለ ይሁንና ብሩን ብሰጥ ነው እንዴ ማለት አንዱ የሚሰጠኝ ስጦታ ከማውልቀው ብሩንስ አንቺ ሰጠሽ እንጂ እሱ ስጦታ የሚሰጥሽ በአንቺ በር ነው እንዴ እንኳን ብር ስለሌለ ነው እንጂ፣ የምር ማስቴ እኔ ካንቺ መቀበል ፈልጌ አይደል እኮና። ብሩ ልስጥ ወይ ወይ ካልሆነ በቃ ትንሽ ብር አለኝ፣ ለሱ መግዣ ቢሆን በቃ ትንሽ ቀን ሰርቼ ቢሆን ሊስትሮ በቃ ሰጣሁ። እሱን እንዳታወልቂው ማስቴ፣ ተይ ማስቴ፣ እንዳታወልቂው። ደስ ካላለው ችግር የለውም፣ ተይ። ከፈላለው መስጠቴ ደስ ሳይለኝ ቀርቶ እኮ አይደለም ማስቴ።

በቃ እሺ፣ በቃ ማስቴ እና በቃ አንተ ያለህንም እኔማ ያለኝን ዋላ ያለውን አዋጣን በቃ እንፈሉ ይሄ ሀብል መመለስ የለበት ማስታወሻ እኮ ችግር የለውም። በቃ እንኳን አንተ ወይ በቃ በቃ ያዥሁና የሆነ አሁን እኮ ደግሞ ስራ አሁን ሻቅል ነገር ደግሞ አላገኝማል። እኔ ስጀመር አልፈልግም ከዚህ በኋላ ች በቃ እንደውም ከማን ጋር ታርቀን አይደለም። አንድ ሳምንት ቢሆን ጣውላ ቤት ትሰራል። ችግር የለም እሺ። ቅድም ያንተ ስላንተ የሰጠኝ ስጦታ ስለሆነ ብለብሶ ደስ ላይ ነበር አለችኝ እኮ

ከማሽ የተቀረ ይሆን ስንት አሁን ያኖርኩት ብር አለ እኔ ትንሽም ቢሆን አለኝ። አዎ ሙሉም በእኔስ ጀመር አልፈልግም። ከዚህ በኋላ አንቺ ብትለኝ ስለማልፈልግ የዋለም ስለሚኖሩ በቃ እኔ አልፈልግም። የብድር ስጦታ ተበድር ስጦታ የሰ አሁን እኔ የሰጠኋት ሊባል ነው ከአንተም ከበረከ ከዋለም ከእንደዛ ጀምር ችግር የለውም። ያኔ የነበረ በቃ አብሬ ተደስቻለሁኝ። ሁን በቃ ስጣጭ፣ የሚያስቸግር ነገር አይደለም። ሻል ደበረሽ አረን ያልደበረኝ። ለምንድን ነው የሚደብረኝ? ለምን ደበረኝ? በቃ ችግር የለውም። በቃ ውስጥ ደስታ ነው። ማስተካከል ልብሽ እንዳልሆነ እኮ ያስታውቃል። ምንድን ነው? እኔ ከልቤ ነው እንዴ። መንጀጋ ስራ ጀምሮሺ ያዥና በቃ አንድ ሳምንት ነው የምሸቅለው ያዥና። አልፈልግም። መልኩኮ ማስቲ ምንድ ነው እንግዲማ። ተቀይምሽኛል። እኔ አልተቀየምኩኝም ግን ደግሞ አልፈልግም። በቃ ያዥ በቃሽ። እኔ እኮ ተረጅኛለሽ ነው ያለውን ነገር ብዬ ነው እንደዚህ በቃ እኔ አልፈልግም፣ ተውት እና በቃ ወስጃለሁ፣ እስተው። አዎ፣ እሺ። እኔ ስጦታ ሰጠሁሽ ደስ አላለሽም ነበር? እኮ ደስ ብሎኛል፣ በቃ ተደስቻለሁኝ። አሁን ደግሞ የሰው ነው በቃ ስጣቸው። ይህ እኮ ምንም ማለት አይደለም። እና ግን አትቀየሚኝም፣ አታኮርፊኝም? ከዚህ በኋላ አረ በጭራሽ አቅጣጫው እንደጠፋበት እንደ ባህር ሞገድ ወስጄ ለስጣቸውና ግን ደግሞ የሆነ ብር ሳገኝ ከዚህ የተሻለ ነገር አድርግልሻለች።

ማለት ማ እኔ ታውቀው በድሬ አይደለም የገዛሁት ወይም ተውሽ አይደለም፣ የምር በብሬ ነው የገዛሁት። አሁን ፕራንክ ላድርጋት ምናምን። በነገራችን ላይ ማለት ነው የኔ ሀሳብ አይደለም ቤተሰብ፣ የእናንተው ሀሳብ ነው። የሆነች ልጅነት እንደዚህ እንደዚህ አድርጋት ብለው የነገረች ቴሌግራም ላይ እንደዚህ እንደዚህ አድርገህ ፕራንክ አድርጋት አለችኝ። አደረኩ ይቅርታ ነው

እንዲሁም ሶል ው ቪዲዮውን በኋላ ትይዋለች። እናንተ ከመምጣታችሁ በፊት ኢንትሮ ለቤተሰብ ነግሪያቸዋለሁ፣ ፕራንክ እንደማደርግሽ ምናምን ነገር ነግሪያቸዋለሁ ስለዚህ ማስተይ በቃ እኮ የምር ነው። ምን ነው እሱ? እሺ ካላኮረፍሽ ማለት ነው። ማለት ይ ካልሳሽ አላስረው እኮ እንደ ማሪ ምን ምንም ቢለው ማለት ከኔም በላይ ከማንም በላይ መፈልገው ሁነ እንደው በጣም አናደኝ ነበር እንዴ የምር ቢሆን እንኳን እንደው የፈለገውን ነገር አድርጋለሁ እንጂ እንዴት ነው መልሽልኝ ማለት አረ ነገር አልደረገኛለን። የንትን መሆኑን አውቆ ነው መሰለኝ። ቆይ እኔ እላለሁ አድርገው እንጂ ምን ዝም እንዳለሽ እኔም

አንጂ ለምን ካልተኮለኮለሽ ደግሞ ምን ነው ቪዲዮ ስሩ ምናምን አለች። ከዛ ሀሳብ አጣው ምናምን ስላት እንደዚህ ለምን አታደርጋት ምናምን ነገር አለች። ለእኛም ነገር ማስን የምናደርግበት ማለት ነው። በነገራችን ላይ ቴንኪዩ እሺ እህቴ፣ በጣም ቴንኪዩ በጣም ቴንኪዩ። ማስተም ቴንኪዩ በያዘ ቅፍ አድርጌ እልሃለሁ። ወይም አልተቀየምኩም፣ በይ አልተቀየምኩም። እሺ ቀፊኛ ምነው? ሙድ ያዘች ብ ለማንኛውም፣ ቤተሰብ ይኸው የዛሬ ፍራንክ ይሄን ይመስል ነበረ። ትንሽ ማስቱን ደብሯታል። ያው እንግዲህ አንድ ቀን ብድሯን መልሳ ደስ ይላታል። እና እንወዳችኋለን፣ እናከብራችኋለን የምር ቴንኪው። በጣም መልካም ጊዜ ይሆንላችሁ። አብራችሁን ሁሌም ከጎናችን ሁኑ። ባይ ባይ። በቃ እናንተ